የተከበራችሁ ተመልካቾቻችን የጠዋት ገበያ ጉዳዮቻችንን እንከታተላለን። መቅደስ ያስሻቸውን ጉዳዮች ማቅረብ ትችላለች። አመሰግናለሁ። እንዴት አድራችኋል ተመልካቾች? የአዲስ ቀን የጠዋት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን ነግራችኋለሁ። አብራችሁን ነው ዘመን የደረሰባቸውን የቴክኖሎጂ ውጤቶች መጠቀም ኑሮን ከማቅለል ባለፈ እንደ ሀገር የኃይል ብክነትን እንደሚቀንስ ይታመናል። ኢትዮጵያም የኃይል አጠቃቀምን ለማስተካከል የሚያግዝ የአረንጓዴ ማብሰያ ፍኖተ ካርታን ቀርጻ ወደ ተግባር ከገባች ሰነባብታለች ይህንን እንደ ሀገር የተቀመጠውን አቅጣጫ የሚደግፍም ከፍተኛ የኃይል ቆጣቢ የኤሌክትሪክ ማብሰያ በሀገራችን መገጣጠም ተጀምሯል ባልደረባችን ሳምሶን ገድሉ በተቋሙ ቅኝት አድርጎ የሚከተለውን ዘገባ አዘጋጅቷል አብረን እንከታተል ይሄ ምን ፈጠራላችሁ ማንጠልጠያ ሰላም እንዴት ነህ እግዚአብሔር ይመስገን እንኳን ደህና መጣህ ወደ ወርክሾፓችን እሺ ረቂቅ እባላለሁ። የግሪን ሲን ኢነርጂ መስራችና ስራ አስኪያጅ ነኝ። የቶሎ ኢንደክሽን ስቶፕ ደግሞ ፈጣሪ፣ የሀሳብ ባለቤት። በጣም ሀይሊ ኤፊሽንት ነው። የሚወስደው ፓወር ኮንሰምፕሽን በጣም ትንሽ ነው። ሴፍቲ በጣም አለው። በኋላ የምናየው ይሆናል ምን ያህል ሴፍ እንደሆነ። ሕጻናት የሚደርሱበት አካባቢ የሚያስጨንቅ ነገር አለ ውሃ ቢደፋበት ወረቀት የሆነ ልብስ ጨርቅ ምናምን ቢነካው ምንም የማያደርግ ነው። ከሁሉም በላይ ግን ለሀገራችን በኤሌክትሪክ የሚሰሩ የንጹህ የኩኪንግ መሳሪያዎች ሮድ ማፕ አለና እሱ ላይ መንግስት በጣም አተኩሮ መስራት የሚፈልግበት ኤሪያ ነው። የእኛ ሶሉሽኖች ይዘናቸው የመጣ ነው ለከተማም ለገጠርም የሚሆን እንደምታያቸው ኤሌክትሮኒክስ ነው። ውስጣቸው ያለው ቦርድ አላቸው። አዎ ቦርድ ስላላቸው በቦርድ ነው ኮንትሮል የምናደርጋቸው። በጣም እንደ ኤሌክትሮኒክስ ነው የምናያቸው። እንደ ፍሪጅ አሁን ቦርድ አለው አይደል? ውስጡ እንደዛ ነውና በሶላር መጠቀም ትችላለ። በኖርማል ኡንግሪድ ስትጠቀሙ ኤፊሺየንት ነው ብዙ ፓወር ኮንሱም አያደርግምና ሌላ ተጨማሪ ቦርዶቻቸው ደግሞ ለመቆጣጠር ለምሳሌ ሎክ አርገህ መሄድ ትችላለ። ለ20 ደቂቃ ለ30 ደቂቃ የሆነ ነገር ጥደህ መሄድ ከፈለግ ትሞላቸውና። በራሳቸው ማጥፋት ይችላሉ። ከሀያ ደቂቃ በኋላ ያጠፉታል። ሕፃናት እንዳይደርሱብህ ከፈለክ እቃውን ታስቀምጠውና ሎክ ታደርገዋለህ። ቢነኩት ቢከፍቱት አይሰራላቸውም ኤሌክትሮኒክስ ስላለው ለመቆጣጠሪያ ሆነ። እንደምታየው እዚህ ጋር ያሉት ኮምፖነንቶች ጠቅላላ ፕላስቲክ ይበዛዋል። እያንዳንዱ ፍሬሙ ጠቅላላ የታሰረበት ቦታ ጠቅላላ የምታየው ነገር ፕላስቲክ ነው። እንግዲህ ፕሪንስፕሉ ምንድነው? ኤሌክትሪክ ማግኔቲክ ኢንዳክሽን እዚህ ጋር እንደምታዩ ኮፐር ዋይንዲንግ ወይንም ኮፐር ኮይል አለ። እዚህ ጋር ይሄ ሜይን ኮይላችን ነው። በሁለቱም መጠናቸው የተለያየ ኮይሎች ናቸው ማለት ነው። እንግዲህ ወደ ፕሪንሲፕሉ ስንመጣ፣ እንግዲህ በፊዚክስ ስንማር በዋይንዲንግ ውስጥ ኤሌክትሪክ ሲያልፍ ማግኔቲክ ፊልድ ይፈጥራል። እንግዲህ ያ ማግኔቲክ ፊልድ ደግሞ ኩክዌር ወይንም ደግሞ ፌሮማግኔቲክ የሆነ ድስት ሲጣደብ ፌሮማግኔቲክ ማለት አይረን ሊሆን ይችላል። ስቴንለስ ስቲል የሆኑ ብረት ወይም ብረት አስተኔ የሚባል ወይም ብረት ነክ ማግኔት ሊይዘው የሚችል አይነት ብረት ድስት ሲጣድበት፣ እዚህ ጋር ምንም አይነት ሙቀት የለም። ቀጥታ የሚያርፍበት ወይም ድስቱ ላይ ነው ማለት ነው። ድስቱ ነው የሚሆነው። የእኛ ዓላማችን ምንድን ነው? አንድ አስር ፐርሰንት መንግስት እያሰበ ያለው 18 ሚሊየን ስቶቮችን በ2 እንደዚህ አይነት ማለት በጣም ኢፊሽንት የሆኑ ከ90% በላይ ኢፊሽንሲ ያላቸውን ስቶቦች ህብረተሰቡ ጋር ተደራሽ እንዲሆን እኛ ግን እንደውም ከፍ አድርገው ነው። እነዚህን 18 ሚሊዮን ስቶቦች እዚህ ሀገር ውስጥ ማምረት ይቻላል። በጣም የተማረ ሰው አለን፣ አቅም አለን፣ ሪሶርስ አለን። እሱን ኮምባይን አድርገን አንድ ላይ መስራት ይኖርብናል። ባይ ዘ ታይም እኛ አሁን 10% ቢያንስ 10% መንግስት ያቀደውን ከ18 ሚሊዮን ወደ 1.8 ሚሊዮኑን በ2035 እንደርሳለን ብለን ነው አቀደን የተነሳ ነው። እንደምታየው ነው፣ ልጆቹ ናቸው የሚሰሩት። የሆነች ነገር ብትሰበር በሀገር ልጅ ነው የሚሰራው እና ደስ ነው የሚለው። ቶሎ ነው ቶሎ ቶሎ ምክንያቱም አሁን ታየዋለህ። ቶሎ ቶሎ ለምን እንዳልነበት የዚህ ሙቀት ካልሆነ በስተቀር ይህ አይግል። እስኪ አሁን ወረቀት ከስራ አለ እስቲል ሴፍቲውን ነው የሚያሳየህ ማለት ነው። ይው ቆማየሁ ማቴሪያሉ ማቴሪያሉ ልክስ ሲሰራ ማርኬቱ በጣም በጣም ምላሹ የህዝቡ ምላሽ በጣም ነው ደስ የሚለው። አሁን ይሄ እየፈላ ነው እንግዲህ እንደምታየው አንድ ሺህ ስምንት መቶ ዋት ጨምርበት፣ እንደውም ሁለት ሺህ አካባቢ ዋት እየሰጠ ነው። እየፈላ ነው፣ ባንዴ ነው በቃ እንትኑ። በጣም ኢሚዲትሊ ነው። ሉክ አሁን እየሰራ ቢደፋብህ፣ እንግዲህ ሌላ ኤሌክትሪክ ቢሆን እንደት እንደምትፈራ ተመልከት። እዚሁ ላይ ሳላጸዳው ራሱ ብጥድበት፣ ኢሚዲትሊ ፓወሩን መስጠት ይጀምራል። ይኸው ሁለት ሺህ ዋት እየሰጠ ነው አሁን። እሱ እንትን ሲያጸዳ ፓወር እየሄደ አይደለም ያው ስለተነሳ ሰርቲፊኬሽን አለን ባይ ዘ ወይ ለኛው ይሄ በኢትዮጵያ ኢነርጂ አውቶሪቲ አሪቲ ርቲ ቼክ አድርገውት ከ88 በላይ ኢፊሸንሲ አለው ብለው በደንብ የመጀመሪያ በቃ እስካሁን ድረስ ያሉ ስቶቦች በአጠቃላይ የተሰሩት ኒርሊ 50 ፐርሰንት አካባቢ ቢደርሱም ኢፊሸንሲ እና ፕሩቭም እያደረጓቸዋል። ይሄኛውን ግን በጣም ደስተኛ ሆነው አፕሩቭ አድርገውን የሰጡት እና ከእነሱ ጋርም ተቀራርበን መስራት አንደኛው ትልቅ ማድረግ ያለብን ነገር ነው ይሰራን ነው እሺ በጣም ደስ ብሎኛል ቴንኪ ሶ ማች ኢትዮጵያ በሰፊው ሊሰራበት የሚችል የቆዳ ሀብት ባለቤት ስለመሆኗ በተደጋጋሚ ይገለጻል። ይህንን ሀብት ወደ ኢኮኖሚያዊ ጥቅም ለመቀየር እየተሰሩ ያሉ ስራዎች ውጤት እያመጡ ይገኛሉ። ለዛሬ በቆዳ የሚሰሩ የእጅ ጌጦችን ከመስራት ተነስቶ ዛሬ ላይ የራሱ መለያ ያለው የቆዳ ውጤት በማምረት ለውጭ ገበያ ወደ ማቅረብ የተሸጋገረን ወጣት ተሞክሮ ልናጋራችሁ ነው። ተጨማሪውን ከራሱ አንደበት አብረን እንከታተል። ስሜ ቤኔዘር ታደሰ ይባላል። የሰባውያን ሌዘር መስራች ነኝ እና ባለቤት ነኝ። ሳባውያን ሌዘር ስንጀምር የዛሬ ሰባት አመት ነበር የጀመር ነው የነበረው። በጣም በትንሽ መነሻ በጣም በትንሽ ነበር ጅማሪያችን የነበረው። የዛሬ ሰባት አመት ስጀምር እኔ ብቻ ነበርኩኝ የነበርኩት። ያ ማለት በአንድ ብራስሌት ነበረ መስራት የጀመርኩት ብራስሌትን በቆዳ በመስራት ጓደኞች እኔ አካባቢ ላሉ ሰዎች ነበር እሸጥ የነበረው ያቺን ብራስሌት እና በዛ የጀመረ እያደገ እያደገ አሁን ላይ በጠቅላላ ወደ 11 ሰራተኞች አሉን። ለሀገር ውስጥና ከሀገር ውጭ ላለ ገበያ ምርቶቻችን እናቀርባለን። በጊዜ ሂደት እያሳደግ ነው። የተለያዩ ዲዛይኖችን ኮርሶችን ኦንላይን በመውሰድ ወደ ቦርሳ ቢዝነስ ወደ ቦርሳ ንግድ ለመግባት ችለናል። የመጀመሪያ ጊዜ ወደ ቦርሳ ንግድ ስንገባ እኔ ነበር የነበርኩት ሰው ለተለያየ ጉዳይ ከሀገር ወጥቼ ነበር እና ወደ ኬንያ የነበርኩት ቆዳን ከጨርቅ ጋር ቆዳን ከእንጨት ጋር ቆዳን ከበሬ ቀንድ ጋር አድርገው ሚክስ አድርገው ይሰርቷል። ቆዳ ብቻውን እንደ ቦርሳ መጠቀምነት ይቻላል፣ ግን ዲዛይን ዋይዝ ከሌሎች ነገሮች ጋር በማዋሃድ ሌላ ሀገር ላይ አይቼ የመጣው ተሞክሮ ከሌላ ሀገር ወሰድኩኝ። እዚህ ስመጣ የመጀመሪያ ያደረግኩት ከጨርቅ ጋር ከሌሎች ማቴሪያሎች ጋር አዋህድን ለመስራት ሙከራ አደረግኩኝ። ያ ማለት የዛሬ ስድስት ዓመት አካባቢ የመጀመሪያው ሙከራ ብዙ አልተሳካም ነበረ፣ ብዙ ጥሩ አልነበረም። ነገር ግን በትጋት ተስፋ ባለመቁረጥ ድጋሚ ድጋሚ በመሞከር ኤቭሪዳይ ዲዛይኖችን የተለያዩ ዲዛይኖችን በማውጣት ሀገርን ሊወክሉ የሚችሉ በጥበብ በተለያዩ በብሄር ብሄረሰቦች ጨርቆች እንደዚሁም በተለያዩ አይነት ኢትዮጵያን ሪፕሬዘንት ሊያደርጉ በሚችሉ ማቴሪያሎች፣ ቆዳን ከነዚህ ማቴሪያሎች ጋር ሚክስ በማድረግ ቦርሳዎችን ለመስራት ይችለናል ማለት ነው። ለዚህም እንደ ሌዘር ድርጅት ወደ ማርኬቱ ለመግባት ወደዚህ ንግድ ውስጥ ለመግባት ትልቅ በር ከፋች ሆኖልናል ማለት ነው። ኢትዮጵያ እንደሚታወቀው በአፍሪካ አንደኛ የቀንድ ከብት ያላት ሀገር ናት። ነገር ግን እንደዚህ በመሆኑ ግን ያለን የቆዳ ሪሶርስ ተወዳዳሪ መሆን አልቻለም። የተለያዩ ምክንያቶች ይነሳሉ። ፋብሪካዎች በራሳቸው የሚያመጡት ኬሚካል ኢምፖርት ስለሚያደርጉት ከዚህ አንጻር እኛ የእቃ አቅርቦት ላይ ከፍተኛ የሆነ ችግር ይገጥመናል። ፋብሪካዎች ላይ ስንሄድ ያ ብዙ ጊዜ እቃ አቅርቦት ችግር ይኖረናል። ኦርደር ይኖረንና ኤክስፖርት ማድረግ ፈልገን ከሀገር ውጭ፣ ነገር ግን የእቃ አቅርቦት አለመኖር እንደ አንድ እክል እንደ አንድ ችግር ሊነሳ የሚችል ነገር ነው። ስለዚህ በዚህ አቅጣጫ እንደ አንድ ድክመት ተብሎ ሊነሳ የሚችል ነው። ነገር ግን ያው በእኛ በኩል እንደ ጠንካራ ጎናችን በየጊዜው ደንበኛው ምን ይፈልጋል ሚለውን እያጠናን በየእለቱ እያንዳንዱ ቦርሳዎቻችን ላይ ዲዛይን፣ ውበት፣ ከዛ ጥንካሬ፣ ዲዩራቢሊቲን በእነዚህ ዙሪያ ተጨንቀን የምንሰራው ስለሆነ ይህንን እንደ አንድ ጥንካሬ መውሰድ እንችላለን። ሳባውያን እንደ ራዕይ ይዞ ያለው ነገር በተለያዩ ሀገራቶች ላይ ኢትዮጵያን ሪፕሬዘንት ሊያደርጉ የሚችሉ ኢትዮጵያን ሊወክሉ የሚችሉ ጥሩ ጥሩ የሌዘር ሾፖች የተለያዩ አለማቶች ላይ የመክፈት ሀሳብ ይዘን እየሰራ እንገኛለን። እንግዲህ ላለፉት ሰባት ዓመት ይህን ያክል ከመጣን በሚቀጥሉት ጥቂት ዓመታቶች ውስጥ ይህንን ራዕይ ይህንን ቪዥን ለመፈጸም ተግተን እየሰራን ነው የሚገኘው ማለት ነው። ለወጣቱ ያለኝ ማስተላለፍ የምፈልገው እንግዲህ እኛ በአንደኛው ዘርፍ አለን፣ በቆዳው ዘርፍ አለን። ሁሉም በየተሰማራበት ዘርፍ ተግቶ ሳይሰለች ጠንክሮ መስራት ነው፣ ሌላ ምንም የለውም። ከዛ ላልጀመረም ሰው ደግሞ ዛሬ መጀመር አሁን መጀመር የሚል መልእክት አለኝ። ያው ብዙ ተስፋ ሊያስቆርጡ የሚችሉ ነገሮች ይኖራሉ። ፌል ልናደርግ የምንችልባቸው ብዙ ምክንያቶች ሊኖሩ ይችላሉ። ግን ተስፋ ለመቁረጥ ነው፣ ሌላ ምንም የለውም። እንግዲህ ተስፋ ለመቁረጥን ከኔ ሕይወት ውስጥ ካወጣ ድርጅት ምንም የለውም። ብዙ ተስፋ እንዳናደርጋቸው ሊያደርጉ የሚችሉ ነገሮች ሊኖሩ ይችላሉ። ነገር ግን ተስፋ ሳንቆርጥ በርትተን መስራት ለጥሩ ውጤት ሊያደርስ እንደሚችል ግልጽ ነው። አሁን ደግሞ ተመልካቾች ወደ አማኑኤል እህል በረንዳ ሄደን የጠዋት ገበያ ድባቡ ምን ይመስላል የሚለውን የምንጠይቅበት ሰዓት ላይ ደርሰናል። ይህንኑ መረጃ ልታደርሰን ባልደረባችን ቅድስት ማሞ በቀጥታ መስመራችን ላይ ትገኛለች። እንዴት አድረሻል ቅድስት? በተለይ በአማኑኤል እህል በረንዳ ያለውን የጠዋት ገበያ ምን መልክ አለው ነው የሚለውንና የምርት አቅርቦትና ዋጋ ጨምረሽ እስኪ ንገሪ። አመሰግናለሁ መቅደስ እንግዲህ ቀደም ሲል እንደጠቀሽው ያለሁት እዚህ አማኑኤል እህል በረንዳ ነው። እዚህ አማኑኤል እህል በረንዳ ደግሞ ከመላው ሀገሪቱ በሚባል ደረጃ የሚመጡ የህል የሰብል አይነቶች እንደዚሁ የሚሸጡበት ቦታ ነው። እነዚህ እዚህ ቦታ ላይ እንግዲህ ሲመጣ በአብዛኛው በጅምላም እንዲሁም ደግሞ በችርቻሮ መግዛት የሚያስችል ሁኔታ በጅምላ የሚገዙት በብዛት የወፍጮ ቤት ባለቤቶች በአካባቢያቸው የሚቸረችሩ እንዲሁም ደግሞ በረንዳ ኖሯቸው እዚህ ቦታ ላይ ከጀርባይ እንደምትመለከቱ በበረንዳው ላይ የሚሸጡ እንዲሁ ከነሱ ላይ ገዝተው መጠነኛ ትርፍ ለነሱ በመጨመር የሚሸጡ ናቸው። የዋጋው እንደዚሁ ልዩነት አለው። ከሃምሳ ብር ጀምሮ ከመቶ ብር ጀምሮ እስከ አምስት መቶ ብር ድረስ ልዩነት እንዳለው ተመልክቻለሁኝ። በአብዛኛው አሁን ላይ የ2018 የመኸር ምርት እየገባ ያለበት ነገር እንዳለ ነው ነጋዴዎች የነገሩኝ። እዚህ ጋር የከረመውንና የአሁኑን ወይም ደግሞ አዲስ የገባውን ለመለየትም ትንሽ እንደተቸገሩ አልፎ አልፎ ያገኘኋቸው ሸማቾችም ነግረውኛል። ምክንያቱም ዛሬ እዚህ አካባቢ የአማኑኤል አመታዊ የንግስ በዓል ይካሄዳል እና ብዙም ገዢ አላየሁም። በተለይም በግለሰብ ደረጃ የሚገዛ ቀደም ሲል እንደገለጽኩልሽ በወፍጮ ቤቶች ደረጃ የሚገዛ ነው ያየሁት። ያም ሆኖ ግን የእህል ዋጋ አሁንም ቢሆን ትንሽ ደህና የሚባል ነው ማለት ይቻላል። ነገር ግን ሰሞኑን ከነበረበት አንጻር ስታይ ደግሞ ወደድ ብሏል ነው ያሉኝ። ሰሞኑን እንግዲህ ነጭ ጤፍ እስከ አስር ሺህ ብር ድረስ እየተሸጠ ነበረ። አሁን ግን በአንድ ጊዜ አንድ ሺህ ብር ጨምሮ እስከ አስራ አንድ ሺህ ብር ገብቷል። እንዲሁም ደግሞ አስራ አንድ ሺህ ሀምሳ ብር ድረስ በረንዳ ላይ ያሉት ወይም ደግሞ መደብ ላይ ያሉት እንደሚሸጡ ተመልክቻለሁ። ሰርገኛ ጤፍ አስር ሺህ ብር ነው። ቀይ ጤፍ ደግሞ እስከ 9000 ብር እስከ 8500 ብር ድረስ ነው ያለው። ነገር ግን ዋጋው ሰሞኑን ቀደም ብዬ እንደጠቀስኩት ቀንሷል በሚባልበት ደረጃ ላይ ነበር የነበረው። ስንዴ ስንመለከት ከ7300 ብር እስከ 7400 ብር ነው አንድ ኩንታል ስንዴ የሚሸጠው። ይህም ለዳቦ የሚሆነው ስንዴ መሆኑን ነግረውኛል። በቆሎን ስንመለከት ከአራት ሺህ ብር እስከ አራት ሺህ አንድ መቶ እስከ አራት ሺህ ሀምሳ ብር ድረስ እንደዚሁ ሲሸጥ ተመልክቻለሁኝ። በቆሎም እንግዲህ ትንሽ ወደድ ብሏል ነው ያሉኝ። በተለይም ለጠላ የሚሆነው ቀዩ በቆሎ አራት ሺህ ሰባት መቶ ብር ድረስ ይሸጣል። እሱ በብዛት ተፈላጊ እንደሆነ ነው የነገሩኝ። ሽምብራን ስንመለከት አስር ሺህ ብር ነው ሽምብራ የሚሸጠው እዚህ አንድ ኩንታል ሽምብራ ማለት ነው። ገብስ ደግሞ 8100 ብር ድረስ እስከ 8500 ብር ድረስ እየተሸጠ መሆኑን ተመልክቻለሁ። ማሽላ አምስት ሺ አምስት መቶ ብር ድረስ ይሸጣል ሩዝ ሰባት ሺ ሰማንያ ብር ነው እየተሸጠ የሚገኘው ምስር እንግዲህ ድፍን ምስሩ በጣም አሁንም እንደተወደደ ነው ያለው ሰላሳ አንድ ሺ ብር ነው አንድ ኩንታል ድፍ ምስር የሚሸጠው ማለት ነው የአተር ዋጋንም ጠይቄ ነበረ አተር እንግዲህ ጥሬው አተር ከ12 ሺ ብር እስከ 12 ሺ አምስት መቶ ብር ሲሸጥ ተመልክቻለው ጥሬው ማለት ያልተቆላ ለማለት ፈልጌ ነው የተቆላው ግን እስከ 13ሺ አራት መቶ ብር ድረስ እንዲሁ ሲሸጥ የተመለከትኩበት ነገር አለ ባቄላ 11ሺ ብር ነው ጥሬ ባቄላ ማለት ነው ያልተቆላ እንዲሁ አተር ሽሮ ቀደም ሲል እንደጠቀስኩት ደግሞ 13ሺ አራት መቶ ብር ድረስ እየተሸጠ ነው የሚገኘው እንግዲህ እዚህ ቦታ ላይ ተመጥቶ ምንም የሚጠፋ ነገር የለም ሁሉም የሰብል ምርት በሚባል ደረጃ እዚህ ቦታ ላይ አለ። ቀደም ብዬ እንደገለጽኩት እንግዲህ አዲሱ የትኛው ነው የዚህ መኸር የደረሰው የከረመው የትኛው ነው ብሎ እንግዲህ ሸማቹ ነው የሚገዛው። ምናልባት እዚህ ጋር እንደ ችግር ያነሱልኝ ነጋዴዎቹ ገበሬው ራሱ እዚህ ድረስ አምጥቶ ይሸጣል ምርቱን ምርቱን በመሸጡ ተቃውሞ የለንም። ነገር ግን እዚህ ጋር ያለው ወጪ ደግሞ እኛ ጋር ብዙ የምናወጣቸው ወጪዎች ስላሉ ይህ ነገር ከግምት ውስጥ ይገባልን የሚል ጥያቄያቸውንም አንስተውልኛል። ይህንን ጥያቄያቸውን በአጋጣሚ ለመግለጽ ነው።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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን። መድረኩ የእናንተ ነው። እናመሰግናለን። መቅደስ ጥሩ ቀን ይምረልሽ።